እንእእን ዲያስፖራው ዲያስፖራው ገቡ ገቡ። ሰላም ጎፈሬ እንደምን አለ ሰላም መቼ መጣ መጣሁ እኮ ሰሞኑን ለበዓል። ዋው! አረ እንኳን ደህና መጣህ፣ እንኳን ደህና ቆየህ ወዳጄ። እንገናኝ እንጂ እናውራ። ቆየህ ከመጣህ እንችላለን፣ ግን ቅድሚያ ለእናቴ ቤት መግዛት ፈልጌ ነበር። ለእናትህ ቤት ልትገዛላቸው? ያንተ እናት ናቸው? አምሳ ሚሊዮን ብር ሎተሪ ወጣላቸው። ታድለው በእናትህ የምታቀው ጥሩ ሪል ስቴት አለ እንዴ ሪል ስቴት አ አንተ የምትፈልገው ታማኝ የሆነ ቤት አልሚ አራለ ይሄ በስሪዲ ምናምን አይደለም አ ስሪዲ ይሄ እጅ በእጅ ዲ ነው ነው አይጠፋብህም እና መች ታሳይኛለህ እዛው እዛ ቦታው ላይ ወስጄ ያሳይሃለሁ በቃ እችላለሁ ስራ ቦታው እኜ ነው የሪል ስቴቱን ሎኬሽን እልክልሃለሁ

ያው እንግዲህ ሁነኛ የምታምነው ሪልስቴት ስቴት አልከኛ አይደለ? ያው እንግዲህ ፊሶን ሪል ሪልስቴት ይባላል። የሚያምረው ሎኬሽኑ ከአስፋልቱ ቅርብ ነው። ስመጣ ዞር ዞር ብዬ ነበረ ቀድሜ። ቆንጆ ነው ጽድት አለ። ምክንያቱም ታውቃለህ፣ ይህንን ሲሰሩ የምታየውን የኮንስትራክሽን ስራ ሀያ አምስት ፐርሰንት ሴቶች ናቸው። ይህ ኮንስትራክሽን ሰላም ነው፣ እንዴት ነው? ሰላም እንዳይመጣችሁ። ይህ ወንድሜ ከአሜሪካን የመጣው ጥሩ ሪል ስቴት ጠቁመኛል። የኦፊሱን ይዤው መጣሁ። 25 ፐርሰንት ይህን የመሰለ ቤት የሰሩት እህቶቻችን ናቸው እያልኩት ነበር። እውነት ነው፣ በጣም ትልቅ ብርሃን። እራሳችሁን እስኪ ያስተዋውቁ። ሚሮን ደገፋ እባላለሁ። የፕሮጀክቱ ስራ አስኪያጅ ነኝ። አላልኩም እሷኔ ያስካሄደች ብራቦ ሜ ሜላ ታሶፋ ባላለኝ የኮንስትራክሽን ኃላፊ ነኝ። ብዙ ጊዜ ያው የሴቶች ሚና ኮንስትራክሽን ላይ በወንዶች የተያዘ ይመስለን ነበር። አሁን አሁን ግን ሴቶችም እየመጡ ነው። አሁን በዚህ ፕሮጀክት የእናንተ 25 ፐርሰንት እም በጣም አንድ የሚገርመ ነገር አለው በአብዛኛው ሼፎች ሆቴል ሲገባ ወንዶች ናቸው። በአብዛኛው ኮንስትራክሽን ላይ የምናየውም ደግሞ ወንዶች ናቸው። አሁን ግን እያለ እያለ እየመጡ ነውና ለነ ሜሊ በእናታችሁ ሴትነትና የህንፃ ግንባታ እንዴት ነው? ያው ሴትነት ሞር ከህንፃ ግንባታ ጋር ጥሩ ነው ብለን የምናስብበት ብዙ ነገሮች ደግሞ ቀይተም የምናያቸው ቢሆንም ለመግለጽ ያህል ትንሹን ነገር ምንድነው ዲቴይል ኦርየንተድ ናቸው ሴቶች። እያንዳንዱ ነገር ፐርፌክሽን ላይ ቤዝ አድርገው የሚሰሩ ስለሆነ እይታቸው ደግሞ ከወንዶች በጣም የተሻለ እና በጥንቃቄ በጣም ለጥሩነት በጽዳት በጥንቃቄ መስራትን እና ማስፈጸምን ሞር ከወንዶች በተሻለ ስለሚችሉ ነው። ለዚህ ነው ፊኒሽንጉ የሚያምረው። ለራሳችን እንደምንሰራ ግን ነው የምንሰራው ሲሉ ስለሰማኋቸው ነው። ብዙ ጊዜ አሁን መኪና ሲሸጥ በሴት የተያዘ ይባላል። ዋጋውን ጨርሶ ፍሌን ላይ የተዘወረ ፍሌን ራሱ አሁን ሲሸጥ ወደፊት ሴት የተያዘ ባለ የህንፃ አሁን በእናንተ መሰራቱ ምንድን ነው ለየት የሚያደርገው? ቅድም ሜላት እንደገለጸችው በተለየ ሁኔታ ለእያንዳንዱ ዲቴል ጥንቃቄ በማድረግ ለፐርፌክሽን የቀረበ ከመሆኑ አንፃር እንዲሁም ማቴሪያል አመራረጥ ላይ እይታ ራሱ መውደድ ላይ እና የብዙ ሰዎች ፍላጎትን ከማሰብ ና ከማስፈጸም አንፃር ያው የተሻለ ነው ብለን ነው እንግዲህ የምናስበው ማለት ነው ይሄ የሚያስቡትን ነገር እንደው ብታሳዩ ልኝ ደስ ይለኛል ቀድምም ሲል ነበር መጎብኘት ይችል ይሆን

መልከት የደረጃውን ውበት የሚገርም ነው። ቆንጆ አድርገው ነው የሰሩት። እዚ ጋ ራሱ እንደ ሎቢ ስሜት አለ። እናቴ በጣም ይሄን ደሞ ያ ሄሎ ልጆች እንዴት ናችሁ? ሰላም ነው ቤቢዬ

በደንብ እንደፈለከ ይሄንና በደንብ ይኸው። ፕሊስ ምን ያው ወንድሞች አሉ ለካ አሉ። ታዲያ ታዲያ፣ ስለዚህ ማለት ነው አሉ ወንድሞች። እዚህ ይሆናል፣ ና ተመልከት አላት

እዛ ላሉ ዲያስፖራዎች ወዳጆች ነገራቸው እንዲህ አይነት የቤታውን ገዝተህ ብታከራይ ራሱ ገንዘብ ትሰራለህ። እሱ ብቻ አይደለም ደግሞ ነገ ደግሞ፣ ዛሬ የገዛበትን ዋጋ ነገ ስሰማ ደግሞ ለምሳሌ በዚህ ዋጋ ነው ይህን ቤት የገዛሁት፣ ራሱ የድሮ ሰው ነው የምትመስላቸው ልጆች ጋርም ቤት ቆንጆ፣ ፊሶን ሪል ስቴት ይባላሉ። እሺ፣ ሴልሶቹ ካሉ ለምን ያሉት ቦታዎች ናቸው። እድል ነው እንግዲህ ካለው ቤት መሀል። አዎ፣ እስኪ ልደውልላት ሁሉ ነገር ጨርሼ ነው። እኔ እናቴን ሰርፕራይዝ የማደርገው ቀጥሬያት በመቅረት። አንድ ሰው መጥቶ ነበር እና አንድ ሴልስ ብትልኩልኝ፣ ማለት መረጃ እንድትሰጠው ያለውን ነገር። አሁን ትልቁ ነገር ምን መሰለህ? ሪዘናብል የሆነ ተመጣጣኝ ዋጋ፣ የስራ ጥራት። እንደምታየው ደግሞ ቤት ቤት የሚሸት በጣም አማካኝ ቦታ። በዚህ በኩል አያት ነው፣ በዚህ በኩል ሰባ ሁለት ነው። ብትፈልግ ደግሞ በዚህ ሰሜት ነው። ተከባሃል። አሁን እናተ ማግኘት ብትፈልግ አዲስ መንገድ በጎሮ በኩል ወጥቷል። ያገናኛል ከኤርፖርት እንደመጣ ቀጥታ ከቺ ነው። እኔ በግሌ አሁን አንዳንዴ ገና ልንሰራ ነው የሚል ነገር ተሰማል፣ አይደለ? ስሬዲዮ ማለት ነው። ይሄ ግን ያለቀ ነው። በአንተ ገንዘብ አይደለም፣ እነሱ ቤቱን የሚሰሩት እሱ ነው። ደስ ያለኛዋ ሰርተው ጨርሰው ነው የሚያስረክቡ። ከዛ አንጻር እንግዲህ ይሄኔ አያሳፍሩኝም። ፊስሆን ይባላሉ። ልክ እንዳንተ እንግዲህ እንደሆነኛ ሪልስቴት ጠቁመኝ ሲሉ የምጠቁሙ ነው። ምክንያቱም አይተህ ነው የምትወስነው። በቃ እኔ አሳየኝ። ተንኳኳ ሰላም፣ ጤና ይስጥልኝ። አየሽ፣ ከበር ጀመርሽ ማለት ነው። አንድ ጊዜ ስትቆልፍ የምታያቸው ቦታዎች ላይ ይቆለፋል። ሀይ ሰክዩር ዶር ነው የሚለው። እንዴት ነው ክብደት ውስጥ ከዝና። አንድ ጓደኛ ቤታችሁን አሳይቶ ሆቴል ነው ይመስላል እናመሰግናለን። ሁሉም እንደዚህ ነው ወይስ የሩም ብቻ ነው? በጣም የኖ ሩም በጣም ነው ያደርኩት እና ሁሉም እንደዚህ ነው? አዎ፣ ሙሉ አፓርትመንቶቻችን ባለሶስቱ በሙሉ በዚህ ደረጃ ላይ ነው የሚገኙ። ምንድን ነው የመጣው? ከውጭ ነው የሚገዛው? ለእናቱ ነው። በተመጣጣኝ ዋጋ ጥሩ ሪል ስቴት ሲለኝ የጠቆምኩት ፊሶን ሪል ስቴት እንጂ። እንዴት ነው ነገሩ? ማወቅ የፈለግከው ነገር ሁሉንም ነገር እንግዲህ እንድታስረዳህ ዝግጁ ነች። ምን ማውቅ ትልካለ? መጀመሪያ ስለ አንደኞች ተስበለኛ ሴቶችን በጣም ከሚያበርታት ውስጥ አንዱ ነኝ እና ቤታችሁን በጣም ወድችዋለው። ያሳየኝ ሩም በጣም ከብሩ ጀምሮ ልታ፣ ቤቶቹም ሰፋፊ ናቸው። ሩሞቹ እያንዳንዳቸ ሰፋፊ ናቸው። ሻውሩም ጥሩ ቆንጆ ነው እና ቤቱ በጣም ነው ራሱን እንዳ ሁሉም ቤቶቻችን እንደዚህ ናቸው። ለምን ባዶ ቤት አላሳየህ? ለአንተ የሚሆነ ኤግዛክት ቤቱን ላሳይ። ብታሳይ ደስ ይላል። ይሄ ቤት ባዶ ሆኖ ማየት ትፈልጋለህ? ፕሊስ፣ ባየው ደስ ይለኛል። እኔ እንኳን በደንብ አቆያለሁ። ሂድ ቤትህን እይ፣ ከዛ በኋላ ውሳኔህን አብረን በጋራ በድጋሚ እንኳን ደህና መጣችሁ። እንግዲህ ሁሉም አፓርትመንቶች ላይ ይህንን ሀይ ሰኪሪቲ ዶር ነው የምንጠቀመው ማለት ነው። ባለሶስት ነው ባለሶስት ነው። አንድ ጊዜ ስትቆልፍ ሶስት ያሳየን፣ ያ ሶስት ጊዜ ይቆልፋል ማለት ነው። ስለዚህ እዚህ ጋ ደግሞ በጣም ዘመናዊ የሆነ ኦፕን ኪችን አለን ማለት ነው፣ ቅድም እንዳየኸው በዚህ ደረጃ ነው ኪችን ካቢኔቱን ገጥመን የምናስረክበው ከዛ እዚህ ካበሳሰልን በኋላ ደግሞ ይሄ የምታየው ሰፊ የሆነ የዳይኒንግ ኤሪያችን ነው ማለት ነው ኳሱ ላጨውት የለን አዎ በጣም ሜዳ ነው ፈረስ ያስጋል ባልንበት እኔ ኳስ ነው ወደ ለዛ ነው በቃ በኳስ ይዘንልሀል ማለት ነው ስለዚህ ይሄ ዳይኒንግ ኤሪያ ነው ይሄ የምታየው ሳሎናችን ነው ቀደም ላየኸው ደግሞ እዚህ ጋር ቆንጆ የሆነ ለሻይ ቡና በረንዳ አለችን ቪዩም አለው ቪዩም አለው ለከተማው ያህል ቪዩም አለው ማለት ነው ስለዚህ ቤድሩሞቹን ላሳየህ። ሰፋ ያለ ኮሪደር አለ፣ ቅድም እንዳልከው እዚህ ጋርም ኳስ መጫወት። እዚህ ማስተር ቤድሩማችን ነው ማለት ነው። እስቲ ቅደም በኳሊቲ ብዙ አይነት ታማ። የራሱ የሆነ ባዝሩም አለው ማስተር ቤድሩማችን። ያው እንግዲህ ክሎዜቱንም ገጥመን በዚህ ደረጃ ነው አዘጋጅ ሰን የምንጠብቃለን፣ ከነ ክሎዜቱ ማለት ነው። ናቹራል የሆነ ቬንቲሌሽን እና ላይትን ያገኛል የሚያገኛል ማለት ነው። የመጨለም ቴንደንሲ አይኖራቸውም በጣም እሺ ስለዚህ እዚህ ጋ ለሁለት መኝታ ቤቶች ኮመን የሆነ ባዝሩም አለ። እዚህ አዎ፣ ያኛው የማስተር ቤቱ ብቻ ነው። ይሄ እዚህ ጋ የምታየው ሁለት የልጆች መኝታ ቤት፣ ያኛው የራሱ መታጠቢያ ቤት አለው ማለት ነው። ማስተሩ የራሱ አለ። የመታፈን ነገር አይኖረውም። እንግዲህ ሶስት መኝታ ቤት ሰተናል። ተጨማሪ አንድ ስጦታ የሆነች ክፍል ደግሞ አለች። ትራዲሽናል ኪችን ቢያስፈልግ ቺን መጠቀም ይቻላል ማለት፣ በጣም አሪፍ ነው። እንዴት አየ በጣም ቆንጆ ነው። ስፔሻሊ የተጠቀማችሁት ማቴሪያል ቆንጆ ነው እና ከምንም ግን ማሏሽሽ ፍንፍን አይደለም። ኦፕኔር ነው ሩሞቹ ሳሎኑ ኦፕኔር ነው እና በጣም ወድጀዋለሁ። አሁን አመንክ ጨርሼ ነው ከዚህ ስፕራይዝ የማድረግ በጣም ደስ ይላል። እኛም በደንብ እንቀበልልሃለን። በጣም አሉን እንዳልኩሽ፣ ለቢዝነስ ነው የምፈለገው እና እሱን ለቢዝነስ ማክሪያ እፈልጋለሁ። በደንብ ደግሞ ዲስከስ እናደርጋለን። በጣም እንዲሁ ለማጠቃለል ያክል የምታየው እንግዲህ ይሄ ቤት አጠቃላይ አንድ ካሬ ነው እንደምታየው ገጥመን ቁምሳጥን በየክፍሎቹ ገጥመን ነው የምናስረክበው። የምታያቸው ማቴሪያሎች በሙሉ ኢምፖርትድ ናቸው ከውጭ በጣም ነው የሚያብረው። እንደውም መጀመሪያ አለ እኔ ነኝ ቆንጆ ኩካርጌ ጎፈሬን ምጋብዝ ሲላ ከተማው ላይ አታዋል ስላል ከአንድ ነገር ደግሞ ላሳየት፣ ባለፈው ሰይፉ በ340 አካሪ ነበር ያየው እ ደግሞ ጥር ምጠና ያለች በ190 አካሪ ላይ ዲፕ ላስተዋለን ማለት ነው። እንደምታዩ ግሪን ኤሪያም ማዘጋጅተናል፣ በቂ መኪና ማቆሚያም አለው። ወደ ቤት ደግሞ እንግባ። እንግዲህ በድጋሚ እንኳን ደህና መጣ፣ እንኳን ደህና ቆይ። እዚህ ጋር ለቀቅ ያለ ሳሎን አለን። ይቺ የምታያት ስፔስ ደግሞ የሞደርን ኪችን ቦታ ነች ማለት ነው ጋር ለስፖርት ስፖርት መስሪያ ወይ ለሜዲቴት ለማድረግ የተለያዩ ቦታ ደግሞ ኦፕን የሆነች ሌላ ስፔስ አለን። ወደ ላይ ንወጣ ደግሞ ሩሞቹን ላሳይ። ይችኛዋ የምታያት ሁለተኛ ሳሎናችን ናት ማለት ነው። ተጨማሪ ሳሎነች እንደ ፋሚሊ ሩም መጠቀም ይቻላል። እዚህኛው ፍሎር ላይ አንድ ሩም ብቻ ነው የምናገኘው። እሱም ማስተር ቤድሩማችን ሩማችን ታይ ማስተር ቤት ሩማችን ነው። እንደምታየው ለቀቅ ያለ ነው። ስፋቱ በጣም ቆንጆ ነው። እንግዲህ እዚህ ክፍል ላይ ሶስት ነገሮች እናገኛለን። አንደኛ የማስተር ቤድሩሙ የራሱ ባዝሩም አለው። እንደምታየው በጣም ዘመናዊ ነው፣ የሚያምር ነው ባዝሩሙ። ሌላ እዚሁ ከባዝሩሙ ጋር ተያይዞ ወኪንግ ክሎዜት አለው ማለት ነው። መልበሻ ሩሙ እዚህ ተያያዘ ነው፣ ሁለት ነገር ማለት ነው። ሶስተኛው ደግሞ በዚህ በኩል ኦፊስ ወይ ለህፃናት ሩም ወይ ደግሞ ለጨረስኩ ቤት ለምትፈልገው ዩዝ እንትን ጠቀምበት ተጨማሪ እዚህ ጋር ከዛ ደግሞ እንደምታየው በረንዳም አለው። ያው ወጣ ብለህ አየር መቀበል ልትፈልግ ማስተር ቤድሩሙ በረንዳም አለው ማለት ነው። አሁን ደግሞ ወደ ሁለተኛው ፍሎራችን እየመጣን ነው ማለት ነው። ይሄ ሁለተኛ ፍሎር ላይ ደግሞ ሶስት ቤድሩሞች አሉ። ኦኬ። ከዛ ደግሞ ይሄ በጣም ለቀቅ ያለ ቦታ ለልጆች ማጥኛ ስፖርት መስራት ለሚፈልግ ሰው ጂም ማሽነሪዎችን እዚህ ማስቀመጥ ይችላል። ለነዚህ አስበህ ለቀቅ አድርገን እንግዲህ አዘጋጅተናል። ሩሞችን ደግሞ ላሳየህ ማለት ነው። ስለዚህ እነዚህ መኝታ ቤቶች ሁለቱ አንድ ላይ አንዴ ጋራ ባዝሩ ነው የሚጠቀማሉ ማለት ነው። ችኛዋ አንድ ሩም አለች። ችኛዋ ሩም የራሷ የሆነ ባዝሩም አላት። በጀርባ በኩል የሰራተኛ መኝታ የራሱ መታጠቢያ ቤት፣ ላውንደሪ፣ ትራዲሽናል ኪችን እነዚህን ሁሉ ያካትታል። ስቶርም ጭምር አለው ማለት ነው። እናመሰግናለን። ስለዚህ ወርዷል፣ ፈቅዷል። እናቱን በቅርብ ቀን ሰርፕራይዝ ያደርጋል። ለዛ ዝግጁ ጨርሰናል። ሄድ እንችላለን ነው። አንድ ጉዳይ ይቀረናል። አንድ ጥሩ ሰርፕራይዝ አለ ለእናንተ፣ እና ጥሩ ሰርፕራይዝ የሚያደርገው ነው። ግድ የለም። እዴ ግሩም ሰላም ነው። እንዴት ነው? አለን አለን። ሁሉ አማን ዌልካም። ግሩም እንዴት ነው? ይስማችሁ፣ ደህና መጣችሁ። ዲያስፖራ ጓደኛችንን በጥሩ ሁኔታ ሳየችሁ፣ ሰርፕራይዝ አለ። እዴ ሻምፓኝ እንዴ ይሄ ሰው እኮ አየ ወደደ እንጂ ገና አልከፈለም። ግሩ ሰይፉዬ፣ ሌላም ሰርፕራይዝ አላችሁ እንግዲህ። ሻምፓን ብቻ አይደለም፣ ሻምፓን ብቻ አይደለም። በጣም ነው። ምንድን ነው እዱ እየተካሄደ ያለው? እንግዲህ ማየት ነው። እንግዲህ ባለፈው ቃል በገባ ነው መሰረት መቄዶኒያ እያሰባሰበ ያለውን ነገር ያለብ ማወቃለን። በገባ ነው ቃል መሰረት ሀያ ቤቶችን እንግዲህ ደንበኞቻችን አላሳፈሩንም። እሱም ምክንያት በማድረግ ያዘጋጀነውን የቼክ ስጦታ እንሰጣለን ማለት ነው። አሁን ነው እኮ ማስታውሰው። ፊሶን ሪል ስቴት መቄዶኒያ ለሚያስገነባቸው ሁለት ህንፃዎች ገቢ ይሆን ዘንድ ከአንድ ቤት 100 ሺህ ብር በአጠቃላይ ከ20 ቤት ሁለት ሚሊዮን ብር ቃል ገብቶ ነበር። ኧረ ተው አሁን እኮ እያስረከቡ ነው። በጣም ደስ ይላል ማለት ለሁላችንም ነው መቄዶኒያ ሁላችሁ። የሁለት ሚሊዮን ብር ነው። እኛም በጣም ደስተኞች ነን። በቀጣይ ደግሞ መቄዶኒያንም ለማገዝ ወደፊትም ደግሞ ፕላኖች ስላሉ አብረን እንሰራለን ማለት ነው። ይኸውልህ ዲያስፖራ ወንድሜ፣ አሁን ለእናትህ ቤት ስትገዛ በግ ማረድ አይጠበቅብህም። ምክንያቱም በመቄዶንያ ተባርኳል። በጣም በጣም ነው የምናመሰግነው። እንደውም እዚሁ ላይ እስኪ ቢኒ ካነሳ ይመርቃችሁ ስለማንኛውም እሺ። ሄሎ ቢኒ ሰላም ነው። እንግዲህ ፊሶን ሪል እስቴት ቃል በገቡት መሰረት ከአንድ ቤት ሽያጭ አንድ መቶ ሺህ ብር ቃል ገብተው ነበር ለመቅዶንያ እነሆ ሁለት ሚሊዮን ብር አስረክበውኛል፣ እጅ በእጅ ፍቅር እንዲደረጅ እስኪ መርቃቸው። ፊሶን ሪል እስቴት በጣም ነው የምናመሰግነው የድርጅቱ ባለቤቶች፣ ሰራተኞች ሁላችሁንም ትልቅ ስጦታ ነው በእውነት እግዚአብሔር ዋጋችሁን ይክፈላችሁ፣ ስራችሁን ይባርክላችሁ። በጣም በጣም ነው የምናመሰግነው። ሴፉም አንተንም አመሰግናለን። በጣምሽ ከልብ ቢኒን አመስግኑልኝ። በጣም እኛም እናመሰግናለን። ወዳያለን እያሉ ነው እንግዲህ ያው፣ አስጀምሮናል ያስፈጽመናል ብለናል። ልክ እንደ ፊሶን ሪልስቴት ማህበራዊ ኃላፊነታቸውን ለሚወጡ ተቋማት አሁንም አድናቆት አለን። ጎበዝ፣ በጣም ደስ ይላል። ያው እንግዲህ እዚሁ አንድ ሰው ወስኗልና ደስ እያለኝ ነው። እግርጥዲን ማድርጋው ደስ እያለኝ ነው። እናንተ ከመቆዳኒያ ጋር የሚሰሩ ስለሆናችሁ ከእናንተ ጋር በመስራቴ ደስ ይለኛል። ዲያስፖራ ወንድማችን ከልብ ነው የምናመሰግነው። ያው እንግዲህ ለፊቶን ሪል እስቴት ከልብ ከልብ ነው የምናመሰግነው።